ጊዜ ላይ የኔን ልምድ ትንሽ ሼር ላድርጋችሁ። ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምን ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ አምስተኛ ፕሮፐር ማኔጅመንት ቲም ከዛም በኋላ ስድስተኛ ትክክለኛው በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ ደ ሞስት ኢምፖርታንት ኤለመንት ሰው ሰክሰስፉል እንዲሆን የሚያደርገው ምንድን ነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም። ጊዜ ላይ የኔን ልምድ ትንሽ ሼር ላደርጋችሁ። ማታ ማታ ቀኔን መገምገም ወዳለሁ። ላስት 30 ሚኒትስ ሀስ ቱ ቢ ቨሪ ኳየት ከመተኛታችን በፊት በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን፣ በወሬ፣ በስልክ መተኛት የለብንም። ያ ተዘግቶ የመጨረሻዋ 30 ደቂቃ ኳሊቲ ኢቫሉዌሽን ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን ቱዱ ዛሬ መስራት አለብን። ነገ የምሰራውን አስር ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ ቱዱ ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው። ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው። ጊዜው አመለጠ። ማታ ነገ የሚሰሩትን ጽፎ የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። በጣም ሰክሰስፉል የሚሆኑ ሰዎች ነገ የሚሰሩትን ዛሬ ማታ ጽፎ የሚያድሩ ነው። ሌላ በሞስት ሴክሬድ ሞመንት ኢን ማይ ዊክ በሳምንቴ ውስጥ በጣም በጣም በጣም የተቀደሰው ሰዓት ጠዋት አምልኮ ምናምን እሁድ እንዳለ ሆኖ እሁድ ማታ ነው። እሁድ ማታ ከአስር ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ፣ የሚጨፍር፣ የሚያጨስ፣ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት ነው። ሰንዴይ አፍተርኑን ኢዝ ዘ ሞስት ኢምፖርታንት ታይም ኦፍ ኤኒ ስትራቴጂክ ሊደር ሳምንትን የምትገዛበት ሳምንት ነው። አመቺ ቦታ ሶስት ነገሮች ያስፈልገዋል። ኳይት እና አመቺ ቦታ፣ ንጹህ ባዶ ወረቀት እና እርሳስ። ይሄ አዲስ ወደ እኔ እየመጣ ያለውን ሳምንት እንዴት ነው የማሳልፈው? ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ አርብን እንዴት ነው የምጠቀምበት? ከዛም በኋላ አርብ ማታ እሑድ ማታ ቁጭ ብዬ አርብ ማታ ሳምንቱን ስዘጋው ምን አቺቭ አድርጌ ነው ምዘጋው? ሶ ዩ ሃቭ ቱ ቴክ ኦቨር ደ ዊክ። ካልቀደምከው ትቀደማለህ። በዓለም ላይ ካሉ ሰዎች ማክሲመም ዋን ኦር ቱ ፐርሰንት መሪዎች ናቸው፣ የቀሩ ዘጠና ስምንት ተከታዮች ናቸው። በምርጫቸው ነው እሁዳቸውን በመዝናናት ሰኞ የሚመራቸው ሰው ስላለ። ሰኞ ለመከተል ይዘጋጃሉ። ሰኞ ለመምራት የሚዘጋጁ ደግሞ አሉ። ሶ ታይም ማኔጅመንት ኢዝ ዘ ሞስት ኢምፖርታንት ቲንግ። በዚህ ታይም ማኔጅመንት ውስጥ አንዱ የታይም ማኔጅመንት ጠላት ፕሮካስቲኔሽን ነው፣ ወይም ደግሞ ነገ ሰራዋለው፣ እሁድ ሰራዋለው፣ መጪው ሳምንት ሰራዋለው ብሎ ማስተላለፍ። ይሄ ቢግ ፍሮግ ፕሪንሲፕል ብሎ ብራይን ስቴሲ የጻፈው መጽሐፍ ላይ በጣም አንድ ወደው ሰይንግ አለ። ይሄ ምንድን ነው? ሰዎች ተሰደው ቢሄዱና የዛ አገር ሰዎች ምግባቸው እንቁራሪት ቢሆን እሱ ደግሞ እንቁራሪት ቢጠላ እንቁራሪት ካልበላ ደግሞ አደጋ እሚሆን የሚመጣበት ከሆነ እንቁራሪት ያቀርቡለታል። ትልቅ ወፍራም እንቁራሪት፣ መካከለኛ እንቁራሪት፣ ትንሽ እንቁራሪት። ከሚያስፈራራ ትልቅ ቻሌንጅና ትልቅ ፕሮብለም ጀምር። እሱን ካፈረስከው በኋላ ኑሮ ሁሉ ቁልቁለት ነው የሚሆን። ማሸነፍ ካልቀረ መጀመሪያ ትናንሽ የመንደር ጠላቶችን አትጣላ፣ ታላላቅ ጠላቶችን አሸንፍ። ከዛ ስትጀምር ታሸንፈዋል። ጊዜ የሆነ ነገር ገጠመኝ አውስትራሊያ ሃያ አንድ ከተማዎች ለስራ ዞርኩና ከዛም በኋላ ስም ጊዜ የለኝም ጊዜ እያለቀ ነው። ስለዚህ የምትሰጠኝ እያንዳንዷ ቀን በጣም ኢምፖርታንት ነች። የሰው ዕድሜ ሰባ ቢበዛ ሰማንያ ሰባ ማለት 25500 ቀናት ናቸው። ሰማንያ ማለት 29000 ቀናት ብቻ ናቸው። only 29000 days። ደግሞ በየቀኑ ልክ እንደ ኤቲኤም ዊዝድሮ ታደርጋለህ። አይወልድም ወለድ የለውም፣ አይጨምርም። ዲክሪዝ ነው የሚያደርገው። ሶ ዊ ሃቭ ቱ ወርክ ውድ አ ሴንስ ኦፍ አርጀንሲ። አፍሪካ ውስጥ የታይም አስተሳሰብ ሊኒየር ነው። ግድ የለም ተመልሶ ይመጣል፣ መጪው ዓመት ይደርሳል፣ መጪው ዓመት ይመጣል። ወይም ደግሞ ፌታሊስት ነው። እግዚአብሔር ካለ ይሆናል፣ አላ ካለ ይሆናል እያለ ፌታሊስት ሆኖ ሪስፖንሲቢሊቲውን ወደዛ እያስተላለፈ ሰርኩለር ታይም ቴብል ውስጥ ይገባል። ሊኒየር ታይም ቴብል ውስጥ የገቡ የዌስተን ሲቪላይዜሽን ሲሪየስ የሆነ ዲቨሎፕመንት የሚያየው በዛ ነው። ታይም ሹድ ነቨር ቢ ዌስትድ። አንድ ቀን የእሷ ጆርጂያ ስቴት ዩኒቨርሲቲ ትማራለች፣ እኔ የአትላንታ ዩኒቨርሲቲ ነው የምማረው። የኛ ዩኒቨርሲቲ ከካርድ ይሰጠናል፣ ክሬዲት ካርድ። ለወር የምትበቃ ብር እዛ ላይ አድረግና፣ በዛ ነው የምንበላው ወራችንን ሙሉ። ከዛ በኋላ አንድ ቀን ዘራፍ አልኩና፣ እኔ ሁሌ እንዴት ነው የምጋበዘው? ዛሬ መጋበዝ አለብኝ አልኩ። ተው ይቅርባለች። እኔ ነኝ የምጋብዝሽ ነይ ያልኳት፣ መጣች። ገባን መኪናዋ ውስጥ ወሰደችኝ። አቁሚ ብር ላውጣ ኤቲም ውስጥ ካርዱን ስከት ብር ሳይሆን ወርቀት ሰጠኝ። ምን ይላል? ያለህ አካውንት ዚሮ ነጥብ ዚሮ ዚሮ ነው ይላል። አይዟችሁ ዚሮዎች። ከዛ ተናደድኩና ወደ እሷ እያየው እንደማታየኝ አይሆፕ አታየኝም ብዬ እንደገና ካርዱን ከተትኩት ስተት ነው ብዬ እንደገና ኤቲኤም አያዝንላችሁም የሚገርማችሁ ሼም የለው ኢሞሽን የለው ምንም ነገር አሁንም ወረቀት እዚያ ላቀም እዛ ግን ሶስተኛ ጊዜ ከከተትክ ሌባ ነው ብሎ ይውጥብሃል ካርዱን መልሶ አይሰጥም ይሄ ስለምታቅ አንገቷን አወጣችና ሶስተኛ ትክተት ይውጥብሃል አለችኝ በጣም ደስ የሚለኝ ሚስቴን የማመሰግናት ዜሮ ነው ብላ ጥላኛል፣ ሄደች። ዜሮ ነው ብለሽ ጥለሽው አትጂ። ዜሮ ነው ብለህ ጥላ ጥላሃት አትሂድ። ታሪክ ነገ ይቀየራል። ዜሮዎች አይዟችሁ። ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድን ናቸው፣ ምንድን ናቸው ይላሉ። አትጠራጠሩ። ኢትዮጵያ ላይ አንድ እንደ ድግምት የተደገመ ቃል አለ ይሄ ቃል ምን የሚል ነው መሠራችሁ የለም የሚል ነው ገንዘብ የለም ስራ የለም ሰው የለም ሰላም የለም ሁኔታ የለም መውጫ የለም ቪዛ የለም ፓስፖርት የለም ምግብ የለም ጤፍ የለም ምን የለም የለም እና በጣም እኔ ከአሜሪካን መጥቼ ንግድ ፍቃድ ሳወጣ ወይም ባንክ ስሄድ በጣም የሚገርመኝ የለም ሲልህ እስማኤል እያረገ ነው። የለም የሚል የለም ይላል። የኔ ያንተ ነው። ደ ፊውቸር ኢዝ ብራይት። አንድ ነገር ልንገራችሁ። ዛሬ ዜሮዎች፣ ምንም የሌላችሁ ሰዎች እንደዚህ ብለው የሚያዩዋችሁ አንድ ቀን እንዲህ ብለው አጠገባችሁ ያያችኋል። ከዛም በኋላ መጨረሻችሁ እንዴት እንደሆነ እንዲህ ብለው ያያችኋል።